እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀርው። እንዴ ወዲያው ነው ሁሉ ነገር ታይቶ መጥፋት ነው እንደዛ ከንቱ። ፈሪሃ እግዚአብሔር ያለው ሰው ግን እሾ ቢወጋው ነቅሎ ይሄዳል፣ እንቅፋት ሊመታው አንክሶ ይደርሳል፣ ቢሰበር እግሩን ጠምጥሞ ካሰበ ይደርሳል። እግዚአብሔርን መፍራት በልብ ነው ያለው ሰው እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው በተከናወን አይምሮ ብናከናውነው ብንጀምረው በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይገባል። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት፣ እግዚአብሔርን ማክበር። እግዚአብሔር ለሙሴ ወንድም አሮን ወደ ቤተ መቅደስ ሲገባ ልብሱ እንዳይራቆት እስከ ተረከዙ የሚደርስ ቀሚስ ይልበስ። እኔ የሰውን እርቃን አይቼ አልታገስምና ይላል። ቆይ አንድ ሀሳብ ነገር አለ። አሁን እግዚአብሔርን የእግዚአብሔርን አይን ልብሱ ጋር ነው ያስቀረው፣ ያስቀረው አይደል አያስቀረው እንዴ? የሚያስቀረው ከልብሱ ውስጥ ያለውን ልብ እያየው አይደል? ምን ማለት ነው? ታደረለ ለእግዚአብሔር በምን ያህል መጠን መጠንቀቅ እንደሚገባል ለማለት ነው። እግዚአብሔር ትንንሽ ነገሮቻችን የሚወድልን ያህል ትንንሽ ነገሮች ሳይቀሩ ያስቆ እግዚአብሔርን የሚፈራ ሰው ነው በህይወቱ ሰላም ያለው። እግዚአብሔርን የሚፈራ ሰው ነው በብዙ መከራ ውስጥ እረፍት ያለው። እግዚአብሔርን የሚፈራ ሰው ነው በብዙ ስቃይና መዓት ውስጥ እሱ ግን በመረጋጋት የሚኖረው። ማንን የሚፈራ? እግዚአብሔርን የሚፈራ እኛ እግዚአብሔርን እንፈራለን እንላለን ባንደበታችን፣ ግን ወንድሞቻችንን እንጠላለን። በዘር በጥላቻ እንለያያለን፣ በቂም በበቀል እንለያያለን፣ በብዙ ምድራዊ ነገር ውስጥ ተዘፍቀናል። ግን ባንደበታችን እግዚአብሔርን እንፈራለን እንላለን፣ እንደሱ አይደለም። እግዚአብሔርን መፍራታችን የሚታወቀው ወንድሞቻችንን በመውደድ ወንድሞቻችንን በማክበር እርስ በእርሳችን በመከባበር በመዋደር ነው እግዚአብሔርን መፍራታችን የሚታወቀው ስለዚህ ሰው እግዚአብሔርን የሚፈራ ከሆነ ሰው እግዚአብሔርን የሚያከብር ከሆነ የእግዚአብሔር መልአክ ወደ እርሱ ይመጣል ከየትኛውም መከራ መልአኩ ያድነዋል ማንን የሚፈራ ከሆነ እግዚአብሔርን የሚፈራ ከሆነ ታስታውሳላችሁ፣ ዳንኤል በአንበሳ ጉድጓድ ተጥሎ ሳለ ከአንበሶች ጋር ነው እየተጫወተ የነበረው። ዳንኤል ማንን የሚፈራ ነው? ተናገሩ፣ ማንን የሚፈራ ነው? እግዚአብሔርን የሚፈራ ዳንኤል። በሚባሉ አንበሶች መካከል እሱ ተኝቷል። እኛን የአንበሳ ስም የሚጠራበት እንኳን በጣም ተነቃቅተን ነው ምን ቆሞ አይደለም ልንተኛ። ጴጥሮስን ተመልከቱ፣ የሐዋርያት ሥራ ምዕራፍ 12 ላይ ቅዱስ ጴጥሮስ እጅና እግሩን በብረት ሰንሰለት ታስሮ ወደ ጨለማው ቤት ተጥሎ በዚያ በጨለማ ቤት ውስጥ ወድቆ ብርሃን በሌለበት ጨለማው በሰለጠነበት እጅና እግሩ በብረት ሰንሰለት በታሰረበት በዚያ መከራ፣ በዚያ እስር ቤት ውስጥ ጴጥሮስ በሰላም ተኝቷል። መልአኩ እኮ መጥቶ ቀሰቀሰው፣ አልሰማም። ቀሰቀሰው፣ አልሰማም። መጨረሻ ላይ ጎኑን ነካው ይላል ሰው እንዴት ጨለማ ውስጥ በእርጋታ ይተኛል እንዴት በአንበሳ ጉድጓድ በሰላም ይተኛል እንዴት በስቃይ በመከራ ባለበት ሁኔታ እረፍት ያገኛል ካላችሁ እግዚአብሔርን የሚፈራ ሰው እንዲህ ይደረግለታል ማንን የሚፈራ እግዚአብሔርን የሚፈራ ዛሬም ቢሆን ቅዱስ ሩፋኤል ድረስልኝ ለማለት እኛ አስቀድመን የቅዱስ ሩፋኤልን አምላክ እግዚአብሔርን መፍራት አለብን ማክበር አለብን እግዚአብሔርን ለቃሉ መታዘዝ ለእርሱ መገዛት አለብን። ምክንያቱም እግዚአብሔር ለእኛ አባታችን ነው፣ አምላካችን ነው፣ ፈጣሪያችን ነው፣ ሁለንተናችን ነው። እግዚአብሔር ከዚህ የተነሳ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል፣ ያድናቸዋል። መላእክት ለምህረት የሚላኩ ናቸው።